ወይ በቃ ተጨቅጨቀኝ። ስቴራሴን ሊያዝናናበት አንቺ ድቅሚ ነው እንዴ? እዚህ ቁጭ ብዬ ድቅሚ ነው። ሃይ ሰላም፣ እንዴት ናችሁ? ክብራትና ክብሯን የዩቲዩብ ቻናላችሁን ቤተሰቦች፣ ዛሬ ለየት ባለ ፕራንክ መጥቻለሁኝ። እንደምትወዱት ተስፋ አደርጋለሁ። ያው ተጨንቄ፣ ተጠብቤ፣ ተቀመሞበት ነው ይሄ ፕራንክ የተዘጋጀውና ውድ የዩቱብ ቻናላችን ቤተሰቦች እንግዲህ ውዱ ባሌ የለም ። አሁን ለመምጣት የተወሰኑ ደቂቃዎች ይቀሩኛል ብሏል። ካሜራዬን ሴት አድርጌ ነው የምጠብቀው። ያም ፕራንክ ምንድን ነው? እዚህ ጋር እንደምታዩት በነገራችን ላይ በጣም ነው የሚያሳፍረው ሴት ልጅ ጫት ስትገዛ። በነገራችን ላይ ወንድም ሴትም ያሳፍራል፣ ግን በሴት ደግሞ በጣም በጣም ነው ሼም የሚያስይዘው እና ለመቅረጽ አልተመቼኝም ምክንያቱም በእግሬ ነበር እየሄድኩ የነበረው እና አጋጣሚ ለምን የጫት ፕራንክ አላደርገውም ብዬ እዚህ ጋር እንደምታዩት ይሄውላችሁ፣ እንደታሰረ ነው። ይሄው እንደምታዩት። ከዛ ምን አሰብኩኝ፣ ማሬን ዛሬ እንግዲህ ልብሴን ቀይራለው ፏፏ ብዬ ነው የምጠብቀው በቃ ቀሚስ አድርጌ ምናምን ቢጃማይን ቀይሬ ምናምን፣ አሁን ከውጭ እንደመጣሁ ሆኖ ልብሴን አልቀየርኩም እና ከመግባቴ በፊት ለምን ፕራንክ አላደርገውም ብዬ አስቤ ነው። ይሄን ፕራንክ በጣም እንደምትወዱት ተስፋ አደርጋለሁኝ። የዩቲብ ቻናላችን ቤተሰቦች፣ ያው ለእናንተ አሪፍ አሪፍ ፕራንክ፣ የሚያስደስት የሚያዝናና ፈታ የሚያደርግ ፕራንክ ነው እና ይዘንላቸው የምንመጣው እንደምትወዱት ተስፋ አደርጋለሁኝ። አሁን ያው ከመምጣቱ በፊት ደውልለትና የስ እንዳለ ጠይቀዋለሁ። ከዛ በፊት ግን እኔ ሌላ ሰው ሆኜ ነው የምጠብቀው። በቃ ሌላ ሰው ማለት ነው። አላውቅም ቴስቱን ምናምን ምን እንደሆነ አላውቅም። አፌ ውስጥ አድርጌ ፕራንክ አደርገዋለሁኝ። በነገራችን ላይ ሱስ ለማንም አይመከርም። ግን እሱ ታውቃላችሁ የሆሳዕን አለት በጣም አሳብዶ ነበረ። የእውነት በጣም ከባድ ከባድ ፕራንክ ነው ይዘው የመጣው የሚያናደደኝና እኔም ለሪቬንጅ ምላሽ አሪፍ ምላሽ መስጠት አለብኝ አይደለም። ስለዚህ እናንተም ታግዙኛላችሁ፣ ትተባበሩኛላችሁ። ላይክ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ፣ ያው ያለ ኦዲየንስ ከባድ ስለሆነ እናንተ ደግሞ እንደምታበረታቱን ላይክ ሼር፣ ሰብስክራይብ፣ ኮሜንት እንደምታደርጉልን እና ቪፒኤን አብርታችሁ እንደምታዩልኝ ተስፋ አደርጋለሁኝ። ባላችሁበት ሰላማችሁ ይብዛ። አሁን ከትንሽ ደቂቃዎች በኋላ ተመልሼ እመጣለሁ። ካሜራን ሴት አድርጌ ልብሴን ምናም ቀያሬ ሌላ ሰው ሆኜ ነው የምመጣው። እንግዲህ ምን እንደሚል እኔም አላቅም። ለማንኛውም እንደምትዝናኑበት ተስፋ አደርጋለሁ። የልብሴን ቀያሬ ምናም ካሜራን ሴት አድርጌ እንገናኛለን። ጠብቁኝ እንግዲህ ውድ ቤተሰቦቻችን እንደምታዩኝ ፋብዬ ይመጥቻለሁኝ። ዛሬ ምንም አይነት ጥርጣሬ እንዳያድርበት ነው ማደርገው። እንደምታዩት፣ እንዴት ነው አያችሁኝ? የለበስኩት አለባበስ ያምራል ብዬ በጣም ተስፋ አደርጋለሁኝ። እንደገና ደግሞ አይታችዋል ባለፈው ምን ያክል እንዳሳቀቀኝ በሰራው ፕራንክ፣ በጣም ነበር የተሳቀቁት፣ እና በጣም ከባድ ፕራንክን ያደረገኝ፣ ግን እሱ ካደረገኝ ነገር ምንም አይበልጥም። ግን በነገራችን ላይ ማለት ነው እዚህ ጋር እንደምታዩት በጣም የሚገርመው እቺን ማለት ነው እቺ የምታዩትን መቶ ሀምሳ ብር ነው የተገዛችው። አንድ ናት ያት እንደምታዩት የታሰረች አንድ ሽግ ናት። ግን ያው ብዙ ጊዜ ለዚህ ለሶስት ተብሎ አራት አምስት ስድስት በየቀኑ የሚጠቀም ሰው አለ። እና በጣም ከባድ ነው በዚህ ኑሮ ውድነት ይሄንን ተጠቅማ ተጠቅማችሁ እንደገና ሌላ ሌላ ነገር ተደርጎ በጣም ነው የሚከብደውና ሶስት በአጠቃላይ በጣም ነው የሚያስጠላው። ዛሬ ምንም ማረግ አይቻልም። እንግዲህ ልናሳብደው ነው። እንግዲህ ሐደራ ጸልዩልኝ፣ ተናዶ ወይ እንዳይመተኘውን ነገር እንዳያረገኝ ጸልዩልኝ ውድ ቤተሰቦች እንደምታዩት ይሄው እዚህ ጋር ተዘጋጅቷል። ፈርሸን ነው ዛሬ የምንጠብቀው። ይሄው እንደምታዩት ፏፏ አድርገናል። ምን ይቀረናል? ውሃ ይሄው እንደምታዩት ውሃ አምጥተናል። በቃ ምንም ነገር ጥርጣሬ እንዳያድርበት ነው የምናደርገው? ግን እኔ ምን እንዳሳሰበኝ ታውቃላችሁ? በቃ ስበለው ምን አይነት ቴስት እንደሚኖረው ለማየት በጣም እንትን ብያለሁኝ ምክንያቱም ሌላ ነገር መብላት አልችልም። ምክንያቱም እሪል ፕራንክ ነው። በቃ ቢመረኝም ምንም ቢለኝም እሱን ለማሳመን ምንም ነገር ነው የማደርገው እና ያው አያመኝም ብዬ አስባለሁ። ጸሎት አርጉልኝ። እና እዚ ጋር እንደምታዩት ሻርፕ ተዘጋጅቷል። በቃ በስነስርዓት ይሄ የተቀመመበት ፕራንክ ነው እና ምንም ማድረግ አይቻልም። ያው እንደምታዩት እንግዲህ አረ በጣም ነው ግን ያማረብኝ። እንደዚህ ያምርብኛል ቀሚስ ብዬ ማላሰብኩም፣ ግን ያው ፕራንኩ በቀሚስ ስለሆነ የሚያምረው ብዬ እንደዚህ እለብሳለሁ። እስቲ እንዴት ነው የሚሻለኝ? እንደዚህ ይሻላል ወይስ ኖርማል አለባበስ እንድልበስ? ኖርማል አለባበስ ይሻላል። ኦኬ ዛሬ እንግዲህ ያው እንዳልመታ አጸልዩልኝ

ምን ምን ሆንክ? ይባላል መጀመሪያ ሲገባ። ባክ ባክ ወይ ጉድ! እንደ እና ምን እያረኩ ነው? ምን እያረኩ ይመስልሃል? እንደዚህ ማታረግ፣ እንደዚህ ማታረግ ማለት እዚህ። ወይኔ ፈታ ልበልበት ለአን አቀለጅ ወደዛ፣ ተይ ቁጭ አድርጊ ወደዛ። ምንድነው ይሄ ቤት? እንዴት ቤት ውስጥ አስገብያለሽ? ምን ማለት ነው ቤት ውስጥ አስገቢያለሽ? ፈታ ማለት የለብኝም እንዴ? ዘና ልበል። እ ከየት አመጣሽ? ከየት አመጣሽው? ገዝቼ ነው መቼም፣ እንትን ብዬ ይሆ አስቀምጫት። ርጊ እስኪ ተወ፣ ፈታ ልበልበት። እንዴ በቤቴ መዝናናት አልችልም እንዴ? እስኪ ፈታ ልበል። ዘና ማለት አይቻልም እንዴ? እኔ ፍቅር ከመቼ ወዲህ ነው አንቺ እንደዚህ ጀመርሽ? አሁን አግባብ ነው? አሁን ለአንቺ ጠፍቶሽ ምንድን ነው ጠፍቶሽ ነው ማለት በቃ ፈታ ዘና ማለት አይምሮ ፈታ ዘና ያረጋል ሲሉ በቃ መሞከር ሌላ መዝናኛ ጠፍቶ ነው እንዴ ሌላ ፈታ መባ አጥተሽ ነው ይሄንን የሴጣን ምግብ ይዘሽ የገባሽ ሲጀመር ወዴት ፈታ ይባላል እዚህ እንዳንወጣ እንዳንዝናና እንኳን በቃ የሀገሪቷ ችግር በጣም ችግሩ ነብኝ አረ አረ አረ እና ቢሆን በሌላ ቤተክርስቲያን ሂዶ ምናምን ሰላም ሆን አይቻልም፣ ፈጣን አይቻልም፣ በእግዚአብሔር ቃል ሪላክስ ማድረግ አይቻልም። ህይወትን ደስተኛ ነፍስን የእግዚአብሔርን ቃል ነፍሳችንን መመገብ አንችልም። እንደ አንቺ የሴጣን ምግብ ነፍስሽን ከምንመግብ እና ስጋሽ እኔ አሁን ምክሩን መቻጣሁ ምክሩን መቻጣሁ። እኔ የምፈልገው ራሴን ማዝናናበት ፈታ ማድረግበት ሪላክስ ማድረግበት እንጂ ምክር ምክር ምክር ምን ይሰራል? እግዚአብሔር አልፈቀደው ነገር እንዴት ኑሮ ሪላክስ ይደረጋል? በደንብ ነው በቃ አይምሮ በቃ ፈታ ዘና እንዲል ከፈለክ ይኸውልህ ከእኔ ጋር አንድ ሁለት በል

ጥሩ አይደለም። ከበፊት ጀምሮ ትምህርት ቤት ስንማር ምክር ይሰጠናል እንደዚህ አይነት ነገር ጥሩ አይደለም። ኪስሽ ነው የሚጎዳው። ሲጀመር አስተማሪ የሚናገረውን የሚያስተምረውን እንጂ የሚያደርገውን አይደለም። አሁን እኔ እሺ ልዝናናበት በቃ ትተወኛለህ። እምትሞክረው እኮ ሞክርና እንዴት ፈታ፣ ዘና፣ ሪላክስ እንደምታረግ ታያለህ። ምንድን ነው ሲያረቴ? እስኪ ተው፣ ምን ምን እያረከኝ ነው? ቅመሻል እንዴ? አረንጓዴእእለምንአታሳይም ነው የማፈሽ እ ትንሽ ነው የቀረኝ ተወኝ። በቃ አይምሮዬን ፈታ ዘና ለማድረግ እየተጠቀምኩ ነው። ምን ችግር አለው? ሲጀመር ከዚህ በፊትም እጠቀም ነበር ስንት ጊዜ። አሁን አጋጣሚ ስለመጣ ነው። አታረጊም

በቃ አይምሮህ እንደ አዲስ በቃ ሪላክስ ፈታ ዘና ነው የምትለው። በቃ ራሃ ነው የሚሆንልህ፣ ሁሉ ነገር ራሃ ይሆንልሃል። በቃ ሁሉንም ነገር ፈታ ማለት ስለምፈልግ እኔ በቃ ጀመርኩ። ምን ችግር አለው ሲጀመር? አሁን የጀመርኩ መሰለህ አንዴ፣ ሲጀመር እኔ እኮ ልጨርስል ነው የመጣህ አንተ። ዝም ብለህ አታርፊም። ተምርሽ ነው አንቺ። አታርጊም ምን እርግጠኛ ነኝ ምንድን ነው ታወእፍሽና ምላስሽን አሳየኝ። ስቸምር ምላስሽ ም አበቅሚ ነበረው። እረፊ እንዳታረጊ ወደ ወደዛ ጣይ አውጭና፣ ከመጣላታችን በፊት ወደዛ ይ የሆንሽን ነገር ካለ በግልጽ አናግረኝ። በግልጽ መወያየት እንችላለን። እ እነዚህ አይነት በቤተ ክርስቲያን ያልተፈቀደ ምግብ ቤት ውስጥ ሆነ ሆዱሽ ውስጥ እንዲገባ አልፈቀደም። ምን ችግር አለው? በህግም በቤተ ክርስቲያንም ያልተፈቀደም ይሄ ምክር በቃ ህይወት ያበላሻል ተብሎ ተፈርጃል። ይሄ ነገር ለምንድን ነው ህይወት ወደሚያበላሸው ነገር? በቃ ዝም በይኝ። ለምንድን ነው እንደዚህ የምታደርጊው? ደግሞ አሰሚኝም እንደ ይሄ አይጠቅምሽም። ይሄ ምንድን ነው የሚሆነው? አውጭና ጠይ። እስኪ ተወኝ። በእናትህ ብር ነው ያወጣሁበት እንዴ። ምን ሆነ ጭራሽ ለዚህም ብር አውጥተሻል አይ በነፃ ነው በነፃ ነው የሚሸጠው ስታስበው ኧረ ጉድ እኔ እየለፈው እያመጣው ቀሌት እያልኩኝ አንቺ ለሚረባው ለማይረባው ነው ማለት ነው የምትመትኝ ይሄ ሁሉ መቅመስ ከፈለግ ቀመሰውና ከዛ አይምሮ እንዴት እንደሚፍታታ እንደዚህ አይነት ነገር አትጋብዥም ምንድን ነው በሌላ ነገር መዝናናት ትቻለሽ ምንድን ነው በሌላ ነገር መዝናናት በቃ እንደዚህ አይነት ነገር እዚህ ቤት ውስጥ መግባት የለበት

እዚህ ቁጭ ብዬ የምናባሽ ፕራንክ ነው። ይህንን አስገብተሽ ደግሞ እንደዚህ ብለሽ ልለው? የምን ፕራንክ ነው? እንደዚህ አይነት ፕራንክ ታውቂያለሽ? አንተ ያመጣሽው ፕራንክ ስታደርገኝ እኔ እንደዚህ ነው። እንደዚህ ዓይነት ብልግና ነገር አምጥቼ አለ። እሺ በቃ እውነት እናድርግ። ተረጋጋ። እንደ ፕራንክ ስታደርገኝ እንዲህ ነው። እነግርሻለሁ እነግርሻለሁ እንደዛ አይነት ነገር ፕራንክ ነው። ተረጋጋ። እንደ ምንድን ነው? በኢየሱስ ክርስቶስ የእውነት አባረግ። አንተ በቃ ነፍሴን ታጠፋኝ ነበር ማለት ነው። በኢየሱስ ክርስቶስ፣ ኧረ ጉድ ፈላብኝ። እንደ። እዚህ እንደዚህ ስሜታዊ ሳልሆን ቀሞች ፕራንክ ነው። ስሜታዊ ሳልሆን ማለት በቃ ፕራንክ ነው ከተባልክ እኮ መረጋጋት አለብህ። በቃ ሲጀመር ይህንን አንድ ፍሬ ምን ምታክል መቶ ሃምሳ ብር እየተሸጠ ሲጀመር፣ እኔ ሙሉ ህይወታቸውን ራሱ በዚህ ለሚያሳልፉት ሰዎች በጣም ነው ንዛል። ይህ ቆሻሻው ልጥለው ነው በቃ። ሽታው ራሱ ሲያስጠላ እህል ቅጠል እንኳን አይልም ግማቱ። በቀይና ፈስል ቤትፋቸው ዩትብ ቻናላችን ቤተሰቦች፣ ዛሬ እንግዲህ በምርጥ ፕራንክ እንደተገናኘን ተስፋ አድርጋለሁኝ። ያው እንደምታየው አይኑ ሁሉ ቅልት ልትልት ብሎ በጣም እዚህ ጋር ጎድሜን ብሎ እንዳንቺ እኔ እኮ በልዬሽ ነው ያደረኩት ማለት ነው ይባላል ሰው ሲቀየር ማለት ነው በምቱ ማለት ነው በምቱ ደንግጬ ፕራንክ ነው ለማለት በራሱ ማለት ነው በጣም ነው እንትን ያልኩት። እና ውድ የዩቲውብ ቻናላችን ቤተሰቦች እንደምታዩት ነው በጣም በጣም ተሳክቶልኛል። ታውቃላችሁ፣ ከዚህ በፊት የሰራኝ ፕራንክ በጣም ከባድ ፕራንክ ነበር ያደረገኝ። ስለዚህ አሁን ደግሞ እኔ በምላሹ በደንብ አድርጌ እመልሼለታለሁ ብዬ ተስፋ አድርጋለሁ። የዩቲውብ ቻናላችን ቤተሰቦች የአንዲና የሁያም የዩቲብ ቻናላችን ላይክ ሼር፣ ሰብስክራይብ ኮሜንት በማድረግ በዚህ ወር ያው አስር ሺህ ሰብስክራይብ እንደምታስገቡን ተስፋ እናደርጋለን። ስለዚህ አበረታቱን። ቪፒኤን አብረታችሁ ማየት እንዳይረሳ። በቀጣይ ደግሞ እኔ ምንም አላውቅም፣ በቃ ፍራንክ ስለሆነ የፈለጉትን ማድረግ ይችላለሁ። ግን ያው እንዳይገለኝ ለምኑን አለአለገ ዩቱብ ቻናል ቤተሰቦቻችን ላይክ ሸር ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እንመኝላችኋለን። ባባ